አዲስ የመጣ ሰው ብዙ ጊዜ የሚያልፍባቸው ደረጃዎች አሉ። ያው በእኛም እናውቃቸዋለን፣ ስቴጆች ይሉታል። የመጀመሪያ አካባቢ ስንመጣ ሀኒሙን ስቴጅ ይባላል። ህልማችን፣ ፕሮሰሱ መሳካቱ፣ አዲስ ሀገር ካናዳ መምጣታችን። ከዛ በኋላ ያለውን ደግሞ እስቲ አንታግዘኝ። ትክክል ነው። ልክ አስታውሽኝ፣ ወደኋላ መለሽኝ። 2003 ነው የመጣሁት እና በፈረንጆች አቆጣጠር ማለት ነው የነበርኩበትን ቦታ ነው ያሳወሸኝ። እና ያ ላይ ግራፉ እንደዚህ ነው ወደ ላይ ከፍ ብሎ ከዛ ወደታች ወርድና እንደገና ቀስ እያለ ደግሞ ይሄዳል ማለት ነው። የመጀመሪያ ሃኒሙን ነው። ደስተኛ ነሽ፣ ምንም ሀሳብ የለብሽም፣ ጭንቀት የለብሽም። ወይ ሰው ጋር ነው ያረፍሽው ወይም ደግሞ መንግስት እየደጎመች ነው ያለሽ፣ ለትንሽም ጊዜ ቢሆን ደን እውነታውን መጋፈስ ጀምሬ ጓደኞች ሚስ ታረጊ ቤተሰቦችን ሚስ ታረጊ ኢቨን እኔ እስከምን ደረጃ ናፍቆኝ ሁሉ ነበር። ከመስሪያ ቤት ወተን ቴሌቪዥን ነበር መሰራውን የአገር ቤት እና ለማኪያቱ ለመጠጣት የምንሄድበት ጊዜ ሁሉ የናፈቀኝ ጊዜ ነበረ። ያኔ በጣም ዲፕሬስድ ያደርግሻል። ምንድን ነው ቁም ነገሩ ከዛ ውስጥ እንዴት ብለሽ መውጣት ትችላለሽ ነው እሱ ቅድም እንዳልኩሽ ነው፣ እንደ ስነ ልቦናሽ ነው፣ እንደተዘጋጀሽበት ነው የሚወሰነው ላይ ከመምጣትሽ በፊት እነዛን የቤት ስራዎች ሰርተሽ ከመጣሽ በደንብ አርገሽ ሪሰርች አርገሽ ከመጣሽ ልሰሪ የምትችው ስራ ምን እንደሆነ ሪያሊቲውን በደንብ ቸካርገሽ ከመጣሽ ደን ቶሎ ብለሽ ከዛ ከነበርሽበት ዲፕሬሽን ወይም ደግሞ ትግልር ያለሽ ሁሉም ነገር ይናፍቅሻል፣ እስከ መታመም ሁሉ ልደርሽ ትችላለሽ። ን ተዘጋጅተው የመጡ ሰዎች ቶሎ ብሎ ከዛ ነገር ወጥተው ወደ ላይ ሲወጡ ታያቸዋለሽ ማለት ነው። ማለት ያው ስራ ሲጀምሩ ል ስራ ሲጀምሩ ከዛ በኋላ ደግሞ ሚኒንግፉል ስራ ትርጉም ያለው ነገር ስራ ሲሰሩ ትርጉም ያለው ስራ ደግሞ ሲሆን የተወሰነ ብር ጥሩ ብር ሳንቲም ሜክ ሲያደርጉ ደግሞ አድካሚ ሳይሆን ሲቀር ሽፍቱ ደግሞ ጥሩ ሲሆን ጓደኛ ጥሩ ነገር ሲኖራቸው ቋንቋቸው ተሻሽለው ኢንተራክት ማድረግ ከቻሉ ሀሳባቸው መግለጽ ሲችሉ ያው ምንድነው ያው ኢንተግሬት እያደረጉ ማለት ነው። መጀመሪያ አካባቢ ላይ ያለሽን ነገር ላለመርሳት በጣም ሜሞሪ መኖር ትጀምር ያለሽ። በተለይ ከደህና ቤተሰብ ከመጣሽ ከጥሩ ስራ ላይ ከሆነ የመጣሽው አገር ቤት ያለሽን ነገር እያሰብሽ ዲፕረስ ያደርግሻል። ሰው ነው። እኔ ወጣት ነኝ፣ ከዚህ በኋላም ራሴን አሳኪ መድረስ የምችለው እዚህ ጋ ነው ካልሽ እና ያ ሀሳብና አላማ ካለሽ ደግሞ ከዛ ስነልቦና ቶሎ ብለሽ ትውጫለሽ ማለት ነው። አብዛኛው ሰው እዛው አልመጣሁም ገና የሚባሉት ታውቂያለሽ። አልመጣሁም ገና ላይክ እዚህ እያሉ ልክ ኑሯቸውም ሁኔታቸውም እንዳ- አገር ቤት የሆነ ሰዎች እዛ ላይ ሆኖ ብዙ አመት የሚቆዩ ሰዎች አሉ። አንዳንዶቹ ደግሞ ልክ እንደመጡት ነገሮች ሁሉ አጀስት ያደርጉና ቶሎ ብለው ኢንተግሬት ያደርጋሉ ማለት ነው። ኢንተግሬት ስታረጊ ያለሽ ነገር እንዳለ ተይ ማለት አይደለም። ያለኛ በጣም ጥሩ በጣም ጉብ የሆነ ባህል አለን። በዛም ላይ ደግሞ አንዳንድ ጊዜ ወደኋላ የምናስቀምጣቸው ባህሎች ሊኖሩ ይችላሉ። አለ የሚጠቅመን እንይዛለን፣ የሚጎዳን ደሞ መስሎ የሚታይሽ ደሞ ባህል ደግሞ ትተሹ ለጊዜው የሚጠቅምሽ የመሰለሽን ነገር እየሰጠሽ እየተቀበልሽ መኖር ስትጀምሪ ን አጀስት አድርጊያለሽ ማለት ነው። ኢንተግሬት ማድረግ ትችላለሽ ማለት ነው። እንደዚህ አይነት ጭንቀት ውስጥ በሚገቡ ሰዓት ይህንን ነገር የሚከላከሉበትን መንገድ የሚያመቻች ወይም እርዳታ የሚያገኙበት ቦታ አለ? ካለስ፣ ለአዲስ መጪዎች ብቻ ነው ወይስ ለምን? ቅድም ስንነጋገር ብዙን ነጻ ቤኔፊት የማግኘት እድሉ ፐርማነንት ሬዚደንት ሊያዙ ሰዎች ነው አገልግሎቱ በብዛት ያለው እና ሲቲዝን ለሆኑ ሰዎች ስ እንደዚህ አይነት ዲፕሬሽን ውስጥ ሲገቡ የሚያገኙት ወይም ደግሞ የሚደውሉበት ቦታ አለ። የእኛ ሜምበርስ ኤጀንሲ ወደ ሰባ የሚሆኑት ማለት ነው እንደዚህ አይነት ነገር ችግር ውስጥ ሊገቡ እንደሚችሉ ስለሚታወቅ ነው። አገልግሎቶቹ በራሳቸው ቋንቋም ብዙ ጊዜም ሊሰጥ ይችላል ማለት ነው። በጣም እጅግ እጅግ በጣም ብዙ ነገር ነው። አንዱ ያው ሜንታል ሄልዝ ነው። ኦኬ ሶ ሜንታል ሄልዝ ብዙ ሰው ከመጣ ያው ሲገለል ቅድም እንዳልኩሽ ጀንደር ሮል ይለያል ማለት የወንድ የጾታ እና የሴት ጾታ እዚህ ከመጣች በኋላ በጣም ብዙ ጊዜ ይለያል። ወንዱ ቤት ማጽዳ ሊኖርበት ይችላል፣ ኩክ ማድረግ ሊኖርበት ይችላል፣ ልጆችን መንከባከብ ሊኖርበት ይችላል። ለወንዱ በጣም ዲፕሬሲንግ ነው፣ ያለመደው ነገር ነው። ምናልባት ሴቷ ልትሆን ትችላለች ስራ ያገኘችው እና ሴቷ ደግሞ ደክሟት ሰርታ ስለሆነ የምትመጣው ኤክስፔክት የምታረገው ከባሏ የምጠብቀው አትሊስት አንዳንድ ነገሮችን ሰርቶ እንዲጠብቅላት ትፈልጋለች። ሶ ያ ኤክስፔክቴሽን ብዙ ጊዜ አሁን በተለይ ወዲያው የመጡ ሰዎች ትዳር ያናጋል በጣም ምክንያቱም ሴቷን ብዙ ትጠብቃለች። ለወንዱም እድል አሰጠው ያን ነገር አጀስት እንዲያረግ። ወንዱም ደግሞ አጀስ ለማድረግ በጣም ብዙ ጊዜ ሊወስድበት ይችላል። አንዳንዱ ደግሞ ፈጠን ብለው ነገሮች አንደስታ እንዳርገው መርዳት የሚችልበት ሁኔታ ላይ ያመቻችላል። ሶ በዛን ጊዜ ውስጥ በዛ ሁኔታ ውስጥ እያለ ግን ብዙ እርዳታዎች አሉ። ብዙ አገልግሎቶች አሉ። ላይክ ለምሳሌ ያክል ማውንት ካርሜን ክሊኒክ የሚባል አለ። ከኛ ኮሚኒቲ አጠገብ ነው፣ ቱ ፊፍቲን ስል ክሬክ እዛ አካባቢ ነው ያለው። ሌላ ትልቁ አውሮራ ፋሚሊ ቴራፒ ሴንተር ይባላል። እሱ ክሊኒሺያን አላቸው ሁሉ ላይክ፣ እንዳውም እኔ ያዚዲ የሚባለው አሉ አይ ነው ምን ያህል እንደምታውቁ ያዚዲዎች ማለት ከሲሪያና ከኢራቅ ተፈልሰው የመጡ ሰዎች ናቸው። እዛ ሆኖ ግን በጣም ብዙ ብዙ ብዙ ስቃይና መከራ ያደረሰባቸው ሰዎች ናቸው። እነሱ አንዳንድ ጊዜ ኢቨን እያወሩ ላይክ ትሪገር ያደርግና ያጭርባቸውና ራሳቸውን ሁሉ ከግድግዳ ጋርና ከመሬት ጋር ሁሉ ያጋጫሉ። እንደዛ ስደት እንደዛ አይነት ሰው አይቻላቅ። እነዛ ሁሉ የሚረዱበት ቦታ ሁሉ አለ። ሜንታል ሄልት በጣም ትልቅ ነገር ነው። ዌልቢንግ በጣም ትልቅ ነገር ነው። መሆን የምትፈልጊውን መሆን ሳትፈልጊ ስትቀሪ፣ ያው የኤክስፔክቴሽንሽ ሚት ማድረግ ሳትች ዲፕሬስ ያደርግሻል። ብዙ ነገር ሰው አሉ ግን አገልግሎቶች አሉ። ሌላው ደግሞ ፋሚሊ ዳይናሚክስ የሚባል አለ። እሱም ደግሞ ፖርቴጅ ፕሌስ ውስጥ እዛ አራተኛ ፍሎር ላይ ናቸው ያሉት። ሶሻል ወርከሮች ናቸው በብዛት እነሱ። ደግሞ ያው ወልድ ትሬንድ ናቸው፣ ባህሉን የስደተኛን ባህል ላይክ ኢትዮጵያ ብቻ ያለ ብዙ ነው እንዳልኩሽ፣ ከየ ሀገሩ ነው የሚመጣው እንዳልኩሽ። ስደተኛ የሚመጣ ከሆነ ቲንክ አባውት ከምን ያህል ሀገር ሰው ሊመጣ እንደሚችል ማለት ነው። ሶ እነዛን ሰዎች ለመርዳት ማለት ነው። ሶ እነዚህ አይነት ግልጋሎት አሉ። ምንድነው የሚያሳፍረው? ሜንታል ሄልዝ ሲባል ከመታመም ጋር ከአእምሮ በሽተኛነት ጋር ነው። አእምሮ ጤነኝነትና አእምሮ በሽተኛነት የተለያየ ነገር ነው። ከመታመም በፊት ከመታመማችን በፊት ነው አእምሮአችንን መንከባከብ መቻል አለብን። ላይክ ለምሳሌ አንድ አትክልት ይኖር ይችላል። መንከባከብ አለብሽ፣ ውሃ ማጠጣት መቻል አለብሽ፣ ፀሐይ ማግኘት መቻል አለበት። አንዳንድ ነገሮችን መስጠት መቻል አለብሽ፣ መንከባከብ መቻል አለብሽ። ካልቻልሽ ግን ይታመማል። የአትክልት ኤግዛክትሊ እንደዛ ማለት ነው። የእኛም አእምሮ አእምሮአችን እንደዛ ነው። ሶ አእምሮሽን አእምሮሽን ላይክ ለምሳሌ ያክል ሊያዝናና የሚችል ያንን ዲፕሬሽን ሊያቀልልሽ የሚችል ነገር ካላደርግሽ ኢንቨንቹዋሊ ወደዛ ነገር ነው። ምልክቶቹን ስታይ እርዳታ መጠየቅ መቻል አለበት ማንኛውም ሰው። የሚያሳፍር ነገር አይደለም። ይሄ የሜንታል ሄልት በጣም ጥሩ ነገር ነው። አንዳንድ ጊዜ ዝም ብዬ ከስራ ከዋልኩ በኋላ ለብቻዬ ሙዚቃ እየሰማሁ ልጆችን ትቼ ወክ አደርጋለሁ፣ ወጣ ምክንያቱም ይህ ወልቢንግ ትልቅ ነገር፣ እኔ ስኖር ነው ልጆችም ባለቤቴም ትዳሬም ሊኖር የሚችለው። እሱን ነገር ቲንክ ብዙ ሰው ማሰብና እርዳታ መሻት መቻል አለበት፣ የሚያሳፍር ነገር አይደለም። እንደዚህ አይነት ጭንቀት ውስጥ በሚገቡ ሰዓት ይህንን ነገር የሚከላከሉበትን መንገድ የሚያመቻች ወይም እርዳታ የሚያገኙበት ቦታ አለ? ካለስ ለአዲስ መጪዎች ብቻ ነው ወይስ ለምን? ቅድም ስንነጋገር ብዙውን ነጻ ቤኒፊት የማግኘት እድሉ ፐርማነንት ሬዚደንት ሊያዙ ሰዎች ነው አገልግሎቱ በብዛት ያለው እና ሲቲዝን ለሆኑ ሰዎች እንደዚህ አይነት ዲፕሬሽን ውስጥ ሲገቡ የሚያገኙት ወይም ደግሞ የሚደውሉበት ቦታ አለ። ብዙ ቦታ አለ። ላይክ ካናዳዊ ለሆኑ ካናዳዊ ዜግነታቸውን ላያዙ ሰዎች በጣም እጅግ ማንም ካናዳዊ አክሰስ የሚያደርገውን ነገር መጠቀም የሚችለው መጠቀም ይችላሉ። ትልቁ አሁን ለምሳሌ ክራይሲስ ሪስፖንስ የሚባላል ቁጥር አለ። እዛ ቢደውሉ ማንም ሰው ዲስፓይት ሊጋል ስታተስ ዌዘር ካናዳያን የሆኑ ር ኢንተርናሽናል ስቱደንት ደዝ ያንን አክሰስ ማድረግ ይችላሉ። አለ ግን እንዳልኩሽ፣ ከዚህ ከስደተኛ ጋር የተገናኘ ሶስቱ ቦታዎች አንዱ ማውንት ካርመን ክሊኒክ ነው። አንዱ ሌላው አውሮራ ቴራፒ ሴንተር ይባላል፣ ዩኒቨርሲቲ ኦፍ ዊኒፔግ ነው ያለው ራየርሰን ቢልዲንግ ላይ። ሶስተኛው ደግሞ ፋሚሊ ዳይናሚክስ ነው። ኢርካም ደግሞ እንዳልኩሽ ኢርካም የኢሚግራንት ኤን ሪፊውጂ ኮሚኒቲ ኦርጋናይዜሽን ኦፍ ማኒቶባ የሚባለው እዛ አብዛኛው እንዳለ እንዳለ ስደተኛ ነው የሚኖረው፣ ሰው ስደተኛ ነው። ግን ደስ የሚለው ነገር እዛው ብዙ ፕሮግራም አለ። አንዱ ኬዝ ማኔጅመንት ነው። ኬዝ ማኔጅመንት የሚባለው ምንድን ነው? ላይክ ወዲያውኑ አሰስ ያደረገ አንድ ሰው ሲመጣ ላይክ አሰስመንት መደረግ አለበት። ላይክ ያለው ጥንካሬና ምናልባት ደግሞ ድክመት ወይም ደግሞ መርዳት የሚችልበት ኤሪያዎችን አሰስመንት ይደረጋል። ኦኬ አሰስ ከተደረገ በኋላ ቤዝድ ኦን ዳታ አሰስመንት ያው ሪፈር ይደረጋል። ሌላ ቦታ ላይ መላክ ካለበት ይላካል። እዛው ደግሞ ትሬንድ የሆነ ክሊኒሺያን ካለ እነሱ ራሳቸው እያገዙታል ማለት ነው። ምናልባት ጭንቀቱ ያሰው አገር ቤት ልጁን ሳያመጣ ሊሆን ይችላል። ዲክሌር ሳያረግ ቀርቶ ወይም ደግሞ ባለቤቱ ሊሆን ይችላል። ያ ማምጣት የሚችልበት ሁኔታ ያመቻችለታል፣ ያግዙታል፣ ወይም ምክራ ሀሳብ ይለግሱታል ማለት ነው። ሌላ ብዙ ምክንያት ሊኖረው ይችላል። እንደዛ እንደ ምክንያቱ የሚረዳበት ቦታ ይልኩታል ማለት ነው። አስፈላጊ ከሆነና ከነዛ ከሦስቱ መስሪያ ቤቶች ከስደተኛ ጋር የተያያዘ የሚሰሩ መስሪያ ቤቶች በላይ ከሆነ ደግሞ ሌሎች ቦታዎች አሉ። ማንም ካናዳዊ አክሰስ የሚያረግበት ቦታ ላይ ይላካል ማለት ነው። አቶ ሰይድ ሰዎች ቢያውቁት ይጠቅማቸዋል ብለህ የምታስበው በዚህ አጋጣሚ ቅድም ስናወራ ስለ ሲድ ጠቆ ማድረገህን አልፈ ነበረ። እስቲ ሰዎች ይጠቅማቸዋል ወይም ሳንነጋገር አልፈ ነዋል ያልከው ነገር ካለ ብትነግረን። ምናልባት ሶስት ነገሮች ነው የማስበው፣ አንደኛ ሲድ ውንፔግ ብዙ በነፊቶች አለው ላይክ ለምሳሌ ያክል አነስተኛ የሆነ ቢዝነስ መጀመር ቢፈልጉ ማለት ነው ሲድ ዊኒፔግ ቢሄዱ እንዴት መጀመር እንዳለባቸው፣ ማርኬቲንግ እንዴት ማድረግ እንዳለባቸው፣ ኔትወርካቸው እንዴት ኤክስፓንድ እንደሚያደርጉ፣ እንዴት እንደሚያስተዋውቁ እነሱ ያግዟቸዋል። ኦኬ ግራንት አለ ይሰጣቸዋል። መነሻ ሳንቲም ሁሉ አለ እሱን ያመቻችላቸዋል። ሌላ አይ ቲንክ መጥቀስ የመፈለገው ነገር ምንድን ነው ፓይለት ፕሮግራሞች አሉ ፓይለት ፕሮግራሞች ብዙ ጊዜ ይጀመሩ እና ጥሩ ከሆኑ ፕሮግራም ይሆናሉ። እዚህ ፓይለት ፕሮጀክት እና ፕሮግራም የተለያየ ነው። መጀመሪያ ቴስት ለማድረግ ነው፣ ለመፈተን የሚጀመሩ ነገሮች አሉ። ምንድነው 2019 ሰብተምበር ላይ የተደረገ ነገር ምንድነው የአንዲክሌርድ ኢሚዲየት ፋሚሊ ሜምበር ስፖንሰርሽፕ የሚባል ፕሮግራም አለ። ሶ አንዲክሌርድ ኢሚዲየት ፋሚሊ ሜምበር ስፖንሰርሽፕ ማለት ምንድን ነው? ላይክ ለምሳሌ አንድ ሰው ሲመጣ በስደት ልጅ ካለው፣ ባለቤት ካለው፣ ወንድም ካለው፣ ህት ካለው በጣም ብዙ ፎርሞች አሉ። ጀኔሪክ አፕሊኬሽን ፎርም የሚባል የባክግራውንድ ዲክላሬሽን ፎርም የሚባል ላይክ ስድስት ወር እና ከስድስት ወር በላይ አንድ ሀገር ከኖረ የነበረበትን ቦታ ሁሉም መሙላት አለበት ሌላ የፋሚሊ ፎርም ይባላል ላይክ አባት እናቱን ወንድሞቹን የሚዘረዝርበት፣ ከዛ በተጨማሪ ደግሞ አምጩ ደግሞ የሚሞላው ፎርም አለ ማለት ነው። ሶ በአጋጣሚ ዛ ፋሚሊ ፎርም ላይ ልጆቹን ሳይሞሉ ከመጡ በቃ ዘላለሙን በሙሉ ማምጣት አይችልም። ምክንያቱም ዲክሌል አላረገም ያቱም ዲክሌር አላረግኩም ካለ ዋሸ ሊባል ነው። ከዋሽ፣ ደግሞ ሆል ስፖንሰርሽፕ ሪጀክት ሊባል ነው ማለት ነው። ግን ፓይለት ፕሮግራም፣ ይህ ሁሉ ችግር ግንዛቤ ውስጥ በማስገባት አንዴክሌርድ ኢሚዲየት ፋሚሊ ሜምበር ስፖንሰርሽ የሚባል ፕሮግራም ፓይለት ነው የተጀመረ። አሁን በኮቪድ ምክንያት ብዙ ነገሮች ጥሩ አይደለም። ግን ዲክሌር ካላረጉ እነዛ ሰዎች ይሄ ፕሮግራም አለ። በተለይ እዚህ ሀገር ላሉ ሰዎች ልጆቻቸው እንዲግብ ምንም ተለያየ ምክንያት ሊሆን ይችላል። ልጆቻቸውን ዲክሌር ካላደረጉ አሁን ማምጣት የሚችሉበት ሪፊውጂ እስከሆኑ ድረስ በኖሚኒ የመጣ ሰው አይደለም ማወራው። ሪፊውጂ ሆነ ወጡ ፕራይቬትሊ ስፖንሰር ሪፊውጂ ሊሆን ይችላል፣ ብለንድ ቪዛ ሊሆን ይችላል ይመጡት፣ በብለንድ ቪዛ ሊሆን ይችላል ይመጡት፣ ወይም ደግሞ በገቨርንመንት አሲስትድ ሪፊውጂ ፕሮግራም ሊሆን ይችላል ይመጡት። እነዛ ሰዎች ባለቤት ካለው ባለቤቱ ማምጣት ይችላል፣ ባለቤቷ ማምጣት ይችላለች፣ አስፋራዝ ዶኩመንትስ ካላቸው ድረስ ማለት ነው። ሌላ አይ ቲንክ ምንድነው ላይክ አሁን ከኛ ጋር ከኛ መስሪያ ቤት ጋር የተያዘ ነገር ምንድነው፣ ደስ የሚለኝ ነገር የስደተኛው የስደተኛው እዚህ ሀገር ቅቡልነት እንዲኖረው ነው። እኛ በብዛት የምንሰራው ላይክ በስተጀርባ ሆነን አብዛኛው ነገር የምንሰራው ከኛና ከኛኛ መስሪያ ቤትና ሌሎች ናቸው። ላይክ ለምሳሌ አሁን በቅርቡ በጣም በጣም ካስደሰተኝ ነገሮች ከሰራናቸው ናቸው ነገሮች መካከል ምንድነው የፋካልቲ ኦፍ ሶሻል ወርክ አለ ላይክ ስልጣናቸው ምንድነው ልጅ የመንጠቅ መብት አለው ነው የሚለው። ልክ ግራጁዌት አድርጎ ከተቀጠረ አንድ ሶሻል ወርከር ላይ ብዙ መግባት አልፈልግም፣ በጣም ብዙ ነው። እሱ ደግሞ ራይት ላይክ ለምሳሌ ክላ 12 አንድ ልጅ 12 ዓመት እስኪሆነው ድረስ አዳል ታዋቂ ሰው መኖር መቻል አለበት እና አንድ ህፃን ልጅ ወክ እያረገ ነገር ቢገኝ ለብቻው የ- ነው ያ 10 ዓመት ልጅ ወይ 6 ዓመት ልጅ አገር ቤት ዝም ብሎ እንደፈለገው እንደሚሮጠው እዚህ ሀገር ነገር የለም። ሶ እነዛ ሰዎች የመንጠቅ መብት አላቸው፣ ስልጣን አላቸው። አይ ነው ሌሎች ነገሮችን ተደማምረው ማለት ነው። አን ሶሻል ወርክ ፓወሩን ልነግርሽ ብዬ ነው። ሶ ምንድነው አሁን ያደረግነው በቅርብ ግን አብዛኛው የሚመረቁ ሶሻል ወርኮች የዚህ የስደተኛው፣ ምክንያቱም አብዛኛው ፕሮግራም የተዋቀረው ዲዛይን ሲመሰረት ዲዛይን የተደረገው የኔና የአንችን ባህል መሰረት አድርጎ አይደለም፣ ግምት ውስጥ በማስገባት አይደለም። ህጎቹ የተደነገጉት ህጎቹ የተረቀቁት፣ እኛ የምንሰራው ነገር ምንድን ነው? አሁን እነዚህ ህጎች የተረቀቁት ህጎች ፌር ያልሆኑ ህጎች አሉ፣ መሻሻያ ይደረግባቸው የምታስተምሯቸው ትምህርት ደግሞ ግምት ውስጥ ማስገባት ያለበት ነገር አለ። አሁን ለምሳሌ አሁን በቅርብ ያደረግነው ምንድን ነው? ከፋካልቲ ኦፍ ሶሻል ወርክ ዲን እና ከሌሎች ፕሮፌሰሮች ጋር ስብሰባ ነበረን እና አንቲሬሲዝም ኮርስ እና ኢሚግራንት እና ሪፊውጂ ኮርስ ኮር ኮርስ መሆን አለበት፣ ኮርስ ኖት ሴሌክቲቭ አለም ኮርስ መሆን አለበት፣ ኮር ኮርስ መሆን አለበት ብለን ፕሮፖዝ አደረግን እና ር ኦፕን አሁን ካሪክለም ዲቨሎፕ እያደረግ ነው። ሶ ካሪክለም ዲቨሎፕ ሲያደረጉ እኛ ነው አስተያየት የሚሰጡ ነው እንደዚህ ያን ነገር ዲቨሎፕ እናደረግ ነው። ፊድባክ ካላችሁ አስተያየት ካላችሁ ምንድን ነው የምትሉት፣ እና እኔ አሁን የራሴን ፊድባክ ሰጣችኋለሁ። እዚህ የተጠቀማችሁ ተርሚኖሎጂ ትክክል አይደለም፣ ይሄን ብትጠቀሙ የተሻለ ነው፣ እነዚህ ነገሮች አመቻችሁ አስገቡ እላለሁ። ለማለት የፈለግኩት ምንድን ነው ላይ ቮለንቲር ያርግ ሰው ቦርድ ላይ ያገልግል ሰው ቮለንቲር ብዙ ኦፖርቹኒቲ ይከፍታል። ቮለንቲር ማረግ ከሰው ጋ ያስተዋውቅሻል፣ የስራ እድል ይፈጥርልሻል። የተለያየ ፐርስፔክቲቭ ደግሞ አድማስሽንም ሰፋ ያደርገዋል። ምናልባት ብዙ ነገሮች አሉ ብዙ ነገሮች አሉ ላይክ በሃይማኖትሽም ማትቀበየው ነገር ወይም በባህልሽ የምትጸየፊው ነገር ራሱ ስታይ ያንን ነገር ኦኬ እንደዚህ ነው ነገር ትያለሽ። ያ ትሆኛለሽ ያው ማለት ልትቻቻይ ነገር ያደርግሻል። አቶ ሰይድ ጥሪያችንና ክብረ ስለነበረን ጊዜ ስለሰጠህን መልካም ጠቃሚ መረጃ እና ስለነበረን ጊዜ በተመልካቾች ስም እጅግ በጣም አመሰግናለሁ። እኔም አመሰግናለሁ ኬዲ።